አህዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም የስራሴ የበኩራን ልጆች እንዴት አላችሁ? በያላችሁበት ቦታ የእግዚአብሔር ሰላም የድንግል ማርያም ፍቅር ከእናንተ ጋራ ይሁን። ቻናሉ እንደምታዩት አዲስ ስለሆነ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ እንዲሁም ቪዲዮውን ሼር እና ላይክ በማድረግ ለብዙ ሰዎች እንዲደርስ አድርጉ። በዛሬው ቪዲዮ የአርብ ውዳሴ ማርያምን ክፍል አንድ ይዤላችሁ መጥቻለሁ። ለእኔ የማነብበትን አንደበት ለእናንተ አብራቸው የምታነቡበትን የምትሰሙበትን እዝነ ልቦና እና ንድበቱን ልውል እግዚአብሔር ለሁላችን የሚያድለን። ወደ ቪዲዮው እንሂድ። አርብ አርብ የሚጸለይ የሚጸለይ አምላክን አምላክን የወለደች የወለደች የእመቤታችን የእመቤታችን የድንግል የድንግል ማርያም ማርያም ምስጋና ምስጋና አምስተኛ አምስተኛ ክፍል ክፍል ከሴቶች ከሴቶች ተለይተሽ ተለይተሽ የተባረክሽ የተባረክሽ ነሽ ነሽ የማህፀንሽም የማህፀንሽም ፍሬ ፍሬ የተባረከ የተባረከ ነው ነው። ያለ ርኩሰት ያለ ርኩሰት አምላክን አምላክን የወለድሽ የወለድሽ ድንግል ድንግል ማርያም ማርያም ሆይ ሆይ እውነተኛ እውነተኛ ፀሐይ ፀሐይ ከአንቺ ከአንቺ ወጣልን ወጣልን ጌታ ጌታ ተወለደልን ተወለደልን በክንፈ በክንፈ ረድኤቱም ረድኤቱም አቀረበን አቀረበን እርሱ እርሱ ፈጥሮናልና ፈጥሮናልና ቅድስት ቅድስት ሆይ ሆይ ለምኝልን ለምኝልን አምላክን አምላክን የወለድሽ የወለድሽ እመቤታችን እመቤታችን ሆይ ሆይ የብርሃን የብርሃን እናት እናት ነሽና ነሽና አንቺን አንቺን ብቻሽን ብቻሽን በክብር በክብር በምስጋና በምስጋና እናገንሻለን እናገንሻለን የተባረክሽ የተባረክሽ አንቺ አንቺ ከመላእክት ከመላእክት ትበልጫለሽ ትበልጫለሽ ከደቂቀ ከደቂቀ አዳምም አዳምም ትበልጫለሽ ትበልጫለሽ ከአሳቦች ከአሳቦች ሁሉ ሁሉ ትበልጫለሽ ትበልጫለሽ ገናንነትሽን ገናንነትሽን መናገር መናገር የሚቻለው የሚቻለው ማነው ማን ነው አንቺን አንቺን የሚመስል የሚመስል የለምና የለምና ማርያም ማርያም ሆይ ሆይ መላእክት መላእክት ያገኑሻል ያገኑሻል ሱራፌልም ሱራፌልም ያመሰግኑሻል ያመሰግኑሻል። በኪሩቤልና በኪሩቤልና በሱራፌል በሱራፌል ላይ ላይ አድሮ አድሮ የሚኖር የሚኖር ጌታ ጌታ መጥቶ መጥቶ በማህፀንሽ በማህፀንሽ አድሮ አድሮ አድሮአልና ሰውን ሰውን የሚወድ የሚወድ ወደ ወደ እርሱ እርሱ አቀረበን አቀረበን ክብር ክብር ምስጋና ምስጋና ያለው ያለው እርሱ እርሱ የእኛን የእኛን ሞት ሞት ተቀብሎ ተቀብሎ የእርሱን የእርሱን ሕይወት ሕይወት ለእኛ ለእኛ ሰጠን። ቅድስት ቅድስት ሆይ ሆይ ለምኝልን ለምኝልን የደናግል የደናግል መመኪያቸው መመኪያቸው አምላክን አምላክን የወለድሽ የወለድሽ ድንግል ድንግል ማርያም ማርያም ሆይ ሆይ የተባረክሽ የተባረክሽ ነሽ ነሽ የማኅፀንሽም የማኅፀንሽም ፍሬ ፍሬ የተባረከ የተባረከ ነው ነው ከዓለም ከዓለም በፊት በፊት የነበረ የነበረ እርሱ እርሱ ሰው ሰው ሆኗልና ሆኗልና ከአንቺ ከአንቺ ተወለደ ተወለደ ስጋችንን ስጋችንን ነሳ ነሳ ተዋሃደ ተዋሃደ። መንፈስ መንፈስ ቅዱስንም ቅዱስንም ሰጠን ሰጠን በቸርነቱ በቸርነቱ ብዛት ብዛት መሳዮቹ መሳዮቹ አደረገን አደረገን። ጸጋንና ጸጋንና ክብርን ክብርን ከተቀበሉ ከተቀበሉ ብዙ ብዙ ሴቶች ሴቶች አንቺ አንቺ ትበልጫለሽ ትበልጫለሽ አምላክን አምላክን የወለድሽ የወለድሽ ማርያም ማርያም ሆይ ሆይ ልዑል ልዑል እግዚአብሔር እግዚአብሔር ያደረብሽ ያደረብሽ የከተመብሽ የከተመብሽ ረቂቅ ረቂቅ ከተማ ከተማ ነሽ ነሽ በኪሩቤልና በኪሩቤልና በሱራፌል በሱራፌል ላይ ላይ የሚኖረውን የሚኖረውን ጌታን ጌታን በመሃል በመሃል እጅሽ እጅሽ ይዘሸዋልና ይዘሸዋልና በቸርነቱ ቸርነቱ ብዛት ብዛት ስጋዊ ስጋዊ ፍጥረትን ጥረትን ሁሉ ሁሉ የሚመግብ የሚመግብ እርሱ እርሱ ጡትሽን ጡትሽን ይዞ ጠባ ጠባ ይኸውም ይኸውም ሁሉን ሁሉን የሚያድን የሚያድን አምላካችን አምላካችን ነው ነው ለዘለ ዓለሙ ለዘለ ዓለሙ ይጠብቀናል ይጠብቀናል እንሰግድለትና እንሰግድለትና እናመሰግነው እናመሰግነው ዘንድ ዘንድ እርሱ እርሱ ፈጥሮናልና ፈጥሮናልና ቅድስት ቅድስት ሆይ ሆይ ለምኝልን ለምኝልን ስለነበረን ጊዜ የአምላካችን የቅዱስ እግዚአብሔር ስሙ የተባረከ እና የተመሰገነ ይሁን። እሺ ፊደል መማር ለምትፈልጉ ሰዎች ስክሪኑ ላይ በምታዩት ስልክ ቁጥር በኢሞ በዋትሳፕ እንዲሁም በቴሌግራም እየደወላችሁ በግል መማር ትችላላችሁ።